ሰላም ሰላም ገይስ እንዴት ናችሁ? እንግዲህ በአዲስ ቪዲዮ ተመልሰናል እንደ አዲስ። እንግዲህ ያው ዛሬ ምናየው ስለነ ፍቅር ጉዳይ ነው። ስለ ፍቅር እና ስለ ፉፉ ጉዳይ አብረን ምናይ ይሆናል። እስከ መጨረሻው ድረስ አብራችሁን ሁኑ። እንግዲህ ሰሞኑ የተፈጠረውን ነገር ታውቃላችሁ ገይስ፣ በተለይ በልጇ ምክንያት ማለት ያው እንዳረገዘችና ልጇም ለማስወረድ ደርሳ እንደነበረ በደንብ በቪዲዮ ተናግራ ነበረ። በዛሬ ቪዲዮ እንግዲህ የምናሳያችሁ አንድ ነገር አለ። ምንድነው? አብዛኛው ሰው ኮመንት ያደረገውና ምን ይመስላል እውነታው ወደሚለው ሀሳብ በደንብ የምናሳያችሁ ይሆናል። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ያልሆናችሁ ደግሞ ያው እንደተለመደው ላይክ አድርገን እንጀምራለን ማለት ነው። እንግዲህ ጋይስ ምንድነው አብዛኛው ኮመንቶችን ያው ተመሳሳይ ስለሆነ አብረን የምናነብ ይሆናል። ለምሳሌ የመጀመሪያ ኮመንት ፍቅርዬ የኒስሰት ስራ ቢሆንም ክብርሽን የሚነካ ነገር አትስሪ ይላል እና ብዙ ላይክም አላት ልጅቷ እንግዲህ ኮመንት ያረገችው። ሁለተኛ ላይ ያለው ፕራንክ እንደሆነ ሁሉም ያውቃል። ነገር ግን በሃይማኖትና በባህላችን ደስ የማይል ነገር ነው። ያው ተመሳሳይ ኮመንት ነው። ሶስተኛ ላይ ያለው ፍቅር፣ ይሄ ነገር ይቅርብሽ የሚያስጠላ ስራ ነው ክብርሽን ይነካል ነው የሚለው። እንግዲህ ያው ተመሳሳይ ነው ጋይስ። በጣም መልእክት አዘል ም ጭምር ነው። ኢቭን በፍቅር መንገድ ነው የሚነግሯት እና ደስ የሚል ቤተሰብ ነው ያላት እውነቱን ለመናገር። ሌላው እንግዲህ ልእልቲ፣ እንዲህ አይነት ቀልድ አይመቸንም። ትምህርት አይሰጥም። እወድሻ አለው። ስትሳሳጪ ማለት ፈልጋ መሰለኝ ስህተት ስሰሪ እቆጣለሁ። እንደ ታላቅ እህትሽ፣ መካሪሽ አለው። እንዳይደቀም ይህ አይነት ድርጊት ደስ አይልም። ምኑ ላይ ነው ትምህርት የሚሰጠው? አይነት ነገር ነው። አብዛኛው ኮመንቶች ገይስ ስለሚመሳሰሉ ሌሎችንም ማንበብ እንሞክራለን። ፍቅርዬ ክብርሽን አታዋርጂ፣ ድራማን እንደሆነ እናውቃለን፣ ግን ከምንም በላይ ክብር ይበልጣል። እውነት ነው። እውነቱን ለመናገር ጋይስ፣ እኔ በጣም በጣም እንዳውም ቤተሰብ የሚያይ ጉዳይ ከሆነ ትንሽ ከባድ ነው ማለት። በእርግጥ ያው ቤተሰብ ድራማ እንደሆነ ስለሚረዳ ምንም ላይል ይችላል፣ ግን በጣም እንግዲህ ከባድ ነው ቤተሰብ እንደዚህ ማሳመን ራሱ ይከብዳል። አርግዣ ያለው ልጅ ለወልድ ነው። ከዛ በኋላ አባቱን ማን እንደሆነ ያው አይታወቅም። እንዳጋጣሚ የተፈጠረው ነው፣ አላሰብኩም ምናምን የሚለው ቃላቶች ቤተሰብ መሃል እንግዲህ ምን እንደሚያመጣ ታውቃላችሁ። ገይስ እንግዲህ ያው አብዛኞቹ ተመሳሳይ ናቸው እዚህ ላይ ያሉት። አንዳንዶቹ ደግሞ በእርቺ እንዳም በዚህ ቀጤ ለምሳሌ ልጅ ጸጋ ነው ግን ፍቅርዬ፣ እኔ አላምንም። ብሩክ ነው፣ ብሩክ ነው። ያ ብሩክ ሳይሆን ቡሪካ ነው የሚባለው፣ ስሙ ቡሪካ ነው። ፉፉዬ የኔ ልበቀና ይላል። ያ በጣም ልጁም በጣም ይወዱታል። በዚህ አጋጣሚ ፉፉ የሚባለውን የእሷ ጓደኛ ፍቅርነት ድራማ እንደሆነ እናውቃለን፣ ግን ደግሞ ልጅ እግዚአብሔር ስጦታን እንጂ በፈለግነው ጊዜ የምናመጣው አይደለም። እና ይህ ስራ ከዚህ በላይ አትጂበት ልጁ ልጅ ባጡ ወገኖች ላይ እንደ መቀለድ ነው። ሲጀመር ከአንቺ አንጠብቅም። ለምን አንቺ የብዙ ሴቶች ምሳሌ ስለሆንሽ አንቺን የምንጠብቀው ከፍ ያለ ቦታ ላይ ነው። እንደዛ ብላም የጻፈች ልጅ አለች። ደስ ይላል። እውነት ሌላ ፍቅር ቀጥይበት የኔ ቆንጆ። ስለሰው ምንም አታስቢ። ጥሩ አይዲያ ነው። በዚህ ፕራንክሽ ብዙ የምንማርበት ነገር አለ። የሚገርመኝ ሁሉም እኝኝ የሚል ፍቅር ላይ ብቻ ነው። ሌላው ቤት ከዚህ የባሰ ነገር እያደረጉ ታሽቃብጣላችሁ። ምድረ አሽቃባጭ ፍቅርዬ የኔ ቅመም፣ ወደፊት በዚሁ ፕራንክ ብዙ ነገሮች ማወቅ ትች ያለሽ ውድ ይላል። አንዳንዱ እንግዲህ በጣም በጣም የሚደግፏትም አሉ። ግን አብዛኛው ሰዎች ጋይዝ ተመሳሳይ አይነት ኮመንቶች ናቸው የጻፉት። ይቅርብሽ የሚለው በጣም ብዙ ነው ከምላችሁ በላይ። አሁን ለምሳሌ እዚህ ጋር የምታዩት ፍቅርዬ እረ ተይ ክብርሽን ዝቅ አታደርጊ። ለሥራ ብለሽ እንደምታደርጊውን አውቃለሁ ግን በሌላ አይዲያ ኑ ይቅርብሽ። ሆ በተረፈ ውድሻለሁ። በጣም በቃ ደስ የሚልም ፍቅር ያለበት ኮመንት ነው። አብዛኛው ሰዎች ምክር ነው የሰጧት እንጂ እንደ ስድብም አይደለም በጣም ስለሚወዷት ነው። በጣም በጣም በጣም የሚገርም የሚገርም ቤተሰብ የዩቲዩብ ቤተሰብ አላት። ደስ ይላሉ። ሁሉ ጎበዞች ናቸው። በጣም ደስ ይላል። ግን ምንድነው ጋይስ፣ እንግዲህ ያው ማወቅ ያለባችሁ ነገር ያው እቺ ልጅ በጣም ብዙ ነገሮችን አሳልፋለች። የዱሮ ቪዲዮቿን ብታወያት በቃ በጣም በጣም ኢቭን እኔ እገረማለሁ ከአንድ አመት ጥያቄ ተለቀቁት እጅግ በጣም በቃ ቅርብ አይመስልም። በጣም የድሮ ቪዲዮ ነው የሚመስለኝ ሁላ የለቀቀችው ቪዲዮዎች እያንዳንዱን ሀሳብ ለመስበርም ነው። እዛ ላይ ደግሞ በጣም ብዙ ለፍታለች። እቺ በጣም ብዙ ነገሮችን አሳልፋለች። ከቪዲዮቿ ማየትም መማር የምንችል ነገር ነው። ያው ብዙ ቪዲዮ ሰርተዋል፣ ጎበዞች ናቸው። እኔ የተረዳሁት አንድ ሌላ ነገር ያው ፕራንኮች፣ ድራሞች ናቸው እነዚህ አብዛኞቹ ሪል ላይፍ አይደለም ጋይስ እና ከልብ ከልብ ትክክለኛ ነገር ነው ብላችሁ የምታዩ ሰዎችም አላችሁ። እና አብዛኞቹ ሪል ላይፍ ባይሆኑም ያው ፕራንክ እና ድራማ የተቀላቀለበት ነገር እንደሆነ መረዳት አለባችሁ። ስለዚህ ከልባችሁ ያው ኮመንት መጻፉ ይሄን ያለ አስፈላጊ አይደለም ብዬ ነው የማስበው። እንግዲህ ጋይስ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ብዙ ነገር የምትማሩበት ብዙ ነገር የምታገኙበት ቻናል ስለሆነ ሰብስክራይብ ማድረግ እንዳይረሳ። እንግዲህ በጣም በጣም ጎበዞች ናቸው በዚሁ ቢቀጥሉበት፣ እነ ፍቅር፣ ሩታ፣ አብርሽ፣ ዳኒ ሮያልና ጽጌ ሮያል እንደዚሁ ሌሎቹም በጣም አስተማሪ ነገሮችን አንዳንዴ ይሰራሉ አንዳንዴ ደግሞ የልጅ የሚመስል አይነት ቀልዶችን ይቀልዱብናል። ያው እንግዲህ ሁሉንም እናያለን እኛ እና ያው ጋይስ፣ ለዛሬ የነበረን ቪዲዮ ይሄንን ይመስል ነበረ። በዚህ ቪዲዮ እንግዲህ ያው ሰብስክራይብም፣ ላይክም ኮመንትም ሁሉም ነገር እንጠብቃለን። ለነበረን ቆይታ በጣም አመሰግናለሁ። ያው እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።